ከዚህ እንደወጣን ምን እንደሚያጋጥመን ማንም አናውቅ የአካል ጉዳተኞችን ቀን ማክበር አንዱ የአወርነት ስራ ነው። የግንዛቤ ፈጠራ ስራ በሰፊው እንዲፈጠር፣ አትሊስት አሁን ሰው እየለመደው መጥቷል። ህዳር 24 የአካል ጉዳተኞች ቀን የሚለውን በስፋት በከተሞች አካባቢ በተለይ አልፎ አልፎም ደግሞ ያው በገጠር አካባቢ ሰው የተወሰነ ግንዛቤ እየተፈጠረ የመጣበት ሁኔታ አለ። ማህበረሰቡም ሆነ መንግሥት መብታቸውን እንዲያስከብርላቸው የወጡ መመሪያዎች፣ የወጡ ህጎች በስርዓት እንዲከበሩ እግር መንገዱንም የማስተማር የማስረጽ ስራ ይሰራል። በዛም ምክንያት ማለት ስለዚህ ፋይዳው በጣም የጎላ ነው። ራሱ አካል ጉዳተኞች ምን ማድረግ አለባቸው፣ ማህበራትስ ምን እየሰሩ ነው የሚለውን ለመናገር የተለያዩ ግንዛቤዎችን በመፍጠር ነው። ግንዛቤ ማን ይፍጠር? መንግስት አዋጆችን በማውጣት ህጎችን በማውጣት ትምህርት ቤቶች የግድ አካል ጉዳተኞችን አካተው እንዲሰሩ ማድረግ፣ ማህበረሰቡ ደግሞ ይህን ሁኔታ ተገንዝቦ እርግማን ነው ወይም ደግሞ የኃጢአት ውጤት ነው ከማለት ይልቅ ለአካል ጉዳተኞች እድልን ሰጥቶ አካቶ ሳያገል የሚኖርበትን ሁኔታ በተለያዩ ሁኔታዎች ማሳየት መቻል አለብን ማለት ነው። አካል ጉዳተኝነት ያለመቻል ምልክት አይደለም። አካል ጉዳተኝነት ለአካል ጉዳተኞች ሕይወት፣ ለሌላው ሰው ደግሞ ስጋት ነውና ሌላው ማህበረሰብ ይህንን ስጋት ታሳቢ አድርጎ አካል ጉዳተኞችን ባሳተፈ መንገድ በሁሉም ዘርፍ በየትኛውም የልማትም የመልካም አስተዳደር ዘርፎችም አካል ጉዳተኞችን ማሳተፍ ነው። በሌላ መንገድ ደግሞ ኢኮኖሚካሊ ማህበረሰቡ እንደ ሀገር ከሚጠቀማቸው ጥቅሞች አካል ጉዳተኞችን ያሳተፈው መሆን መቻል አለበት ነው እና ከዛው ሳለ ተጠቃሚነታቸውንም ተሳታፊነታቸውንም በሚያጎለብት ደረጃ አካል ጉዳተኞችን አካቶ መስራት፣ በተለይ ተቋማት የአካል ጉዳተኝነትን ጉዳይ አካቶ መተግበር መቻል አለባቸው። ከእቅድ ጀምሮ ካተገባበር ሂደቱ ድረስ አሳታፊ ሆኖ መምጣት መቻል አለበት። የአካል ጉዳተኛ ጉዳይ የአንድ ተቋም ብቻ ኃላፊነት ብቻ እንዳልሆነ ትብብር፣ ድጋፍ የሚጠይቅ ጉዳይ ስለሆነ በየተቋማቱ እቅዶች ይታቀዳሉ እና ሲታቀዱ አንድ ተግባር በአንድ ተቋም ውስጥ ካለ በዛ ተግባር ውስጥ የተከናወኑ የተለያዩ ስራዎች ይኖራሉ እና ያው ልክ እንደ ሴቶችና ወጣቶች፣ ህፃናት ስራዎችን እንደሚሰሩት ሁሉ የአካል ጉዳተኞችን ጉዳይ የሚመለከቱ ስራዎች እንዲሰሩ መንግስት አካል ጉዳተኞች በተለያየ መልኩ ወደ የተቋሞች እንዲገቡ አዋጆችን፣ ደንቦችን፣ መመሪያዎችን፣ ህጎችን ያወጣል። እነዚያን ህግ ደግሞ ተከትሎ መስራት ያለበት ማን ነው ከተባለ እያንዳንዱ ተቋም የስራ ድርሻ ተሰጥቶታል። በዚያ ዙሪያ ተቋሙ መስራት መቻል አለብን። በከተማችን ላይም ሆነ በተለያዩ ቦታዎች ላይ ህንፃዎች ሲገነቡ፣ መንገዶች ሲሰሩ፣ መናፈሻዎችም ሲዘረጉ፣ መዝናኛ ቦታዎች ሲዘረጉ አካል ጉዳተኞችን ያካተቱ መሆን አለበት። መስራት የማይችሉ አድርጎ የሚቆጥረውም ለነሱ ብዙ ስላልተዘመረ ነው፣ ብዙ ስላልተባለ ነው። ስለዚህ አካል ጉዳተኞች ድሉን አተውት ነው እንጂ መምራት እንደሚችሉ ተሞክሮዎችን ማሳየት መቻል አለብን። ምቹ የሆነ የስራ አካባቢ በመፍጠር ደረጃ ተቋማት ሚናቸውን መወጣት መቻል አለባቸው። ለምሳሌ ተቋማት የቢሮ ግንባታ በሚገነቡበት ጊዜ ራሱን የቻለ የሕንፃ አስተዳደር አዋጅ ወጥቷል። አካል ጉዳተኞችን እንዴት አካታች ሆኖ መስራት መቻል እንዳለበት እነዚህን ማመቻቸት ይጠይቃል። በሌላ መንገድ ደግሞ ለእነሱ መርጃ ሊሆኑ የሚችሉ የስራ መሳሪያዎችን በማቅረብ ደረጃ በማሟላት ደረጃ ተቋማት አካቶ ትግበራው የሚመጣው ከዚህ ጋር ነው እና በዚህ መንገድ እንዲመጡ ማድረግ መቻል ነው። ኢኮኖሚካሊ ማካተት መቻል አለብን። ማህበራዊ ጉዳይ ላይ ማካተት አለብን። ፖለቲካሊ ማካተት አለብን። በፖለቲካ ጉዳዮች በዲሞክራሲ ስርዓት ግንባታ ሂደቱ የምርጫ ህጉ ሲወጣ አካል ጉዳተኞች እንዴት ማካተት መቻል እንዳለበት አስቀምጧል። እነዚህ የተቀመጡ ህጎችን በመተግበር ደረጃ ተቋማት ሚናቸው መወጣት አለባቸው። በሌላ መንገድ ደግሞ ማህበረሰቡን ግንዛቤ በመፍጠር ደረጃ ማህበረሰቡ እነዚህን አካላት አካል ጉዳተኝነት በመርገምት የመጣ አድርጎ እስከ መቁጠር ደረጃ የሚደርሱ አመለካከቶች አሉና ይሄ ሆን ተብሎ የመጣ ካለመሆኑ ጋር ተያይዞ ማህበረሰቡ የራሳችን ዜጎች፣ የራሳችን ወገኖች ናቸው ብሎ አስቦ አሳትፎ በመጠቀም ደረጃ መጠቀም የሚገባቸውን ያህል ጥቅም ሰጥቶ አካል ጉዳተኞችን ማገዝ፣ መደገፍ መቻል እንዳለበት ግንዛቤውን በማሳደግ ደረጃ ተቋማትም ማህበረሰቡም የየራሱ ሚና አለበት። ለእነሱ ብዬ ሳይሆን የምሰራው ነ ለእኔ ለነገ ምን ያጋጥመኝ ይሆን አሁን ከዚህ ከወጣሁ በኋላ ምን ይሆን ይሆን የሚል ችግር ለራሴ ብዬ እንድሰራ ነው ማሰብ ያለብኝ እንጂ ለእነሱ ብዬ ካሰብኩኝ ትክክል አይለውኝም። እያንዳንዱን አሰራር መተግበር አለብን። ለእኔ ለራሴ፣ ለልጄ፣ ለሚስቴ፣ ለወንድሜ ብዬ ነው የምሰራው። ስለዚህ ያንን አካተን በየም ስራ በነገለጭ አምረን እንድሰራ የሚል ሐሳብ ያለኝ በማህበራዊም፣ በፖለቲካዊ ዘርፎች በሶስቱ መስኮች ውጤታማ እንዲሆኑ በተለይ የመንግስት ድጋፍ ወሳኝ ነው። አሁን እኛ እድል አግንተናል። እድል ነው አግንተን ነው፣ አጋጣሚዎችን አግንተን እየተማርናለን። ሰዎች አለን። ተምረን ደግሞ ለቁም ነገር የበቃን ሰዎች አለን። በስራ ላይ ያለን ሰዎች አለን። ግን በርካታ ወገኖች አሁንም የምለው በእህቶቻችን ወንድሞቻችን አይደለም በገጠሩ ማህበር በገጠሩ አካባቢ ይቅርና በከተሞች ውስጥ በጣም በርካታ አካል ጉዳተኞች ተደብቆ የተቀመጡበት ሁኔታ አለ። ስለዚህ ወጠው ልክ እንደኛ መብታቸውን የሚያስከብሩበት ልክ እንደሱ ሰው ስለሆኑ ማለት ነው። ሰው ስለሆኑ የሆነ አካላቸውን እየተጎዳ አእምሯቸው ወይም የሆነ ነገራቸው አልተጎዳም መስራት የሚያግዳቸው እንደሌላው ማህበረሰብ እንደሌላው አካል ማድረግ የሚችሉ መስራት የሚችሉ መውጣት መግባት የሚችሉ የትኛውንም እንቅስቃሴ ደግሞ ማድረግ የሚችሉበት እድል በጣም ሰፊ ነው። አካል ጉዳተኞች የሚችሉ የምናደርጋቸው መሰናክሎችን ስናነሳላቸው ነው። መሰናክሎቹ ምንድን ናቸው ከተባለ ዊልቸር ተጠቃሚ ከሆነ ራፖችን መስራት፣ ብረቶችን በሚመቻቸው መልኩ መስራት፣ ትምህርት ቤቶች ከሆኑ ደግሞ ለአካል ጉዳተኞች የሚመች ሽንት ቤት መስራት፣ ተቋማትም በዚህ መልኩ አካል ጉዳተኞች የሚጠቆሙባቸውን ሁኔታዎች ማመቻቸት። ለምሳሌ እንደኛ ተቋም ኮሚኒኬሽን ሁለት አካል ጉዳተኞችን አቅፎ ይዞ ይሰራል። ይሄ ትልቅ አስተዋጽኦ ያለው ተሞክሮም ሊወሰድበት የሚችል ነገር ነው። አካል ጉዳተኞች እንግዲህ ምቹ ሁኔታ ተፈጥሮላቸው ወደ መንግስት ተቋም የገቡትንም በራሳቸው ጥረትም በመንግስት የህግ አግባብም ተከትለው መጥተው ቻሌንጁን ሰብረው የመጡ ለታች ላሉት መታገል አለባቸው። እንዲህ ቻሌንጁን ሰብረን የመጣነ ጥቂቶች ነንና ለአካል ጉዳተኞች የምመክረው ከታች ወርደን በማህበራት መስራት አለብን። ሌሎችን ሳናነቃ እኛም በእነሱ አስተሳሰብ ውስጥ ተደፍቀን የምንኖር ከሆነ ይሄ ስተት ነው። የመንግስት ተቋማትም አካል ጉዳተኞችን ከመግፋት ይልቅ ችሎታቸውን በአግባቡ አይቶ መጠቀም መቻል አለባቸው።